የኢደን ክፋት ፍኖትን ውጭ ላይ ያሳደረቻት በጣም ያሳዝናል። ፍኖት ያለዳ የተሰቃየች ትገኛለች። ዳግም ባጠፋው ጥፋት ፍኖት እና ዳግም አብረው ተጨፍልቀው ከዛ ከቤት እንዲባረሩ ኢደን ለአባቷ ነገረቻቸው። አባትየውም ከዛ ከቤት አይናቸውን እንዳላይ ስላሏቸው ዳግም በጠዋት ተነስቶ ክችን ሲፈልጋትም እሳሎም ሲፈልጋትም ፍኖት የለችም። ፍኖት ምስኪን ዋዬ እያደረችው ውጭ ላይ ግድግዳ ተገድፋ በጣም እያለቀሰች ነበረ። ግቢውን ሲጎበኝ እንዲሁም እሷን እየፈለገ እያለ ዳግም እዛ የቤቱን ግድግዳ ተገድፋ ደም እንባ ታለቅሳለች ፍኖት አላት። ደንግጣ እህዳግም ብላ ተነሳች። ብቻ እዚህ ነው ያደርኩት እንዳተኝ አላት። እና ምን አማራጭ አለኝ እሳሎን እንዳልተኛ ጠዋት በጠዋት ጋሸብ ያገኙኝና ሌላ ችግር ይፈጠራል ብዬ ነው እኮ አለችው። ቢሆንም የመጣውን መቀበል እንጂ ውጭ ላይ በፍጹም ማደር የለብሽም አላት። ከዛም ምን ላደርግ አለችው። በያሁን ተነሽ እንሄድ አላት ወዴት አለች ፍኖት እንዴ አባቢ ካገኘን ፊቱ ሌላ ችግር ነው የሚፈጠረው ስለዚህ ከዚህ መውጣት አለብን አላት ዳግም የመጣውን እቀበላለሁ እንጂ በፍጹም ከዚህ ቤት ከዚህ መሄድ አልፈልግም አለችው ፍኖት ሩቅ ቦታ አደለም ነይ እንሂድ ቅርብ ቦታ ነሸሽ የሚሄደው አላት ከዛም ፍኖት ፈራ ተባያለች፣ ዳግምን ተከትላ ሄደች። ከዛም ብዙ መንገድ ከሄዱ በኋላ ዳግም፣ ወዴት ነው የወሰድከኝ? ያለው አለችው። ከዛም ብሩክ ጋር አላት። ምን በስህተት ላይ ስህተት ድጋሚ? አለችው። ምንም አማራጭ የለንም ፍኖት። ስለዚህ መስተካከልም ከተቻለ በብሩክ በኩል ነው። አልበለዛ ግን በፍጹም አሁንም ሌላ ችግር ነው የሚፈጠረው። ስለዚህ እሱ ጋ ሂደን ሀላት አታደርገውም። ኢዲን ብትመጣስ አለችው ፍኖት። ጊዜ ከምናውባከን እዛ ሂደን የሚፈጠረውን ብናይ ይሻላል ሃላት። ፍኖትም ተከትላ ሄደች። ብሩክ ጋር አስቀምጧት ዳግም ጓደኛው ጋር ዳዊት ጋር ሄደም ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ልጅ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ ሲሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። ፍኖት ቀጣይ ፓርት ይዘመተናል ማለት ነው እንግዲህ። የፍኖት ስቃይ እንደቀጠለ ነው። ኢዲን አውሬ ሆና ተነስታባታለች ማለት ነው። በጣም ያሳዝናል። ፍኖት እንግዲህ ባልሰራችሁና ባለለችበት ነገር አብራ ከዳግም ጋር እየተሰቃየች ትገኛለች። እናም ብሩክ ጋር ሄዳ ቁጭ እንዳለች ብሩክ አለችው አንድ ነገር ልንገርህ፣ ኢደንን ታፈቅራታለ? አለ አለችው፣ ምን አለ ማለት ለምን ደነገጥክ ስትለውም፣ ኢደንን በፍጹም አላፈቅራትም ለኢደን ምንም አይነት ስሜት የለኝም አላት። እና ለምን አለችው። በቃ አላፈቅራትም እና ለምንድ ነው ይህ ሁሉ መከራ አፈቅርሻለሁ እያልክ አለችው። ምክንያቱም ከአባቷ ከአቶ አለማየሁ ትልቅ በቀል ስላለ አላት። ምን? አለችው። አዎ እሱን ምርጥ በቀል ለመባቀል ነው። ጥሩ በቀልን ለመውሰድ አላት። እና ላንተ በቀል ሲባል ነው ያ ሁሉ ቤት እሳት እየነደደ ያለው አለችው። ከእኔ ልብ ውስጥ ከሚነደው እሳት አይበልጥም አላት። እሺ ምንድን ነው አለችው። አይ እሱን እንኳ ሌላ ጊዜ አውራሻለሁ፣ በዚህ ሁኔታ ላውራሽ አልችልም አላት። ከዛም እንደዛ ብላ ተገርማ እያለች አቶ አለማየሁ የኢደን አባት የብሩክን በር አንኳኩ። ትልቁ ዳቦ ሊጥ ሆነ የሚባለው አሁን ነው። ከዛም ፍኖት ደነገጠች፣ ተብረከረከች። ከዛ ፍኖትን ብሩክ ቁም ሳጥን ውስጥ ጨምሮ ቆለፈባት። ከዛ ማን ነው አለ። እኔ ነኝ አሉት። ከዛም በሩን ከፈተላቸው። እዚህ ቤት ነው የምትኖረው አለው። አዎ እንዴ፣ እንዴት መጡ? ቤቱም አናሳየው አለ። እያንድ ወንድ ላጤ ቤት ፈልጎ ማግኘት ወጠጤ ቤት ፈልጎ ማግኘት ቀላ ላይ ለእኔ ከባድ አይደለም አሉት። እሺ ጋሽ አለ ኤውልክ ከፍኖት ጋርና ከዳግም ጋር ሆነህ ያደረግከውን ነገር በሙሉ አውቃለሁ። ከዛሬ ጀምረህ ከልጅ ብትርቅ ነው የሚሻለው አለሳ እጨርስሃለሁ፣ በማለት ሽጉጥ አንገቱ ላይ ደቅነው አስፈራሩት። ልጅን ልታገኛትም ሆነ ልታወራት በስልክ አልፈቅድለም። ከልጅ እራቅ፣ አሉት። ከዛ ዝም አለ። ብሩክ ቀጠለና ላስረዳዎት፣ ፍኖት ምንም የምታውቀው ነገር የለም አለ አይደል ፍኖት ዳግም እያልክ ልትደሰኩርልኝ አይደለም። አስጠንቅቂያለሁ ከልጄ ጎን መተኪያ የሌላት ልጄን በፍጹም እንድታስከፋት አልፈልግም። ከሷ ጎን አጥብቀ ህራቅ አሉት። ከዛ ብሩክም ዝም አለ። እርሳቸውም ወጡ። ከዛ ፍኖትን የቁም ሳጥኑን በር ከፈተላት። እሺ ምንድን ነው የሚሻለው አለችው አሁን ይጫናግራታሉ፣ አላት። ምን ጋሸስ አስፈራሩ እኮ አለችው። ምንም ችግር የለውም አለና ኤደን ጋር ሄደ። ኤደን አሁን በደስታ ቆጭ ብላለች። ግን መጀመሪያ ደውሎ አንቺ ትክክል አላደረግሽም እሺ፣ እንዴት እንደዚህ ታደርጊያለሽ ሲላትም አይመለከትም ፍኖት ምንም የምታውቀው ነገር የለም ብሏት ነበር ከዛም እየሮጠ ቤት ሲመጣ ኤደን ከላይ ወደ ታች ወደ ሳሎን እየወረደች ብሩክ በሩን ከፍቶ ገባ። ደነገጠች። በጣም አዝኜብሻለሁ አላት። ሰላም ልትለው ስትል ማለት አለችው። ይውልሽ ፍኖትን እንደዛ ማድረግ አልነበረብሽ። ዳግምም እሺ፣ ፍኖት ግን ምንም በማታውቀው ነገር ነው ያሰቃየሷት አላት። አይደል ይልሽ እንዳዳምጥሽ፣ አይደለም እየነገርኩሽ ነው። ጨርሻለሁ። እኔና አንቺ ከዚህ በኋላ አብረን አንሆንም። ሲቀጥል ደግሞ ፍኖት ማረፊያ እስከምትገኝ እኛ ጋር ናት፣ እኔ ጋር ትቀምጣለች አላት። ምን አለችው? ከዛም ጥሏት ሄደ። ከዛ እህዬ ሮጠች፣ ከብሩክ ቤት ሄደች። ፍኖት አልጋ ላይ ቁጭ ብላለች። አንቺ ቆሻሻ አሁን የምትፈልገውን ነገር አደረግኩልሽ ብላ፣ ምንድን ነው የምፈልገው? ኤዱ እንደዛኳ አይደለም። ሃለቻት ወስዳ በጥፊ ደረገመቻት። ኤዱ አላት ብሩክ፣ አሁን ቀስ ብለሽ ወደ ቤት ተመለሽ አለቻት። ምን አለች? ፍኖትም አሁ ወደ ቤት ተመለሽ። ከዛም ዝም አለች። ከዛ ወጣችና ኢደን ዳግም ጋር ደወለች። ኤውልክ ፍኖት አሁኑኑ እቤት እንድትመለስ ፈልጋለሁ አለችው። ምን አላት? በአካል እንገናኝ ስትለውም ከዳግም ጋር በአካል ተገናኙ። ከቤት እንድትወጣ ያደረግሻት አንቺ ነሽ፣ አባቢ ነው እንዲወጣ ያደረክሻው አይደለ? ስለዚህ እራስሽ አባቢ እንዲመልሳት ማድረግ አለብሽ አላት። ወይኔ ጣጣይ አለች እና አባቷ ጋር ደወለች። ፍኖት አሁንን እንድትም አባ ቢየት ነህ አለችው። እቤት እቤት ቶሎ ብለህ እንድት መጣ ፈልጋለሁ ስትለውም አባትየውም የሮጠ መጣ። ከዛም ሳሎን ቁጭ ብላ ጠብቀው ምን ሆነሽ ልጄ አላት። ፍኖት አሁኑኑ ቤት እንድትመለስ ፈልጋለሁ አለችው። እንዴ እኮ ለምን አላት? ያደረጉቤ ነገር ከባድ ነው፣ ግን ቢሆንም እቤት እንድትመለስ ፈልጋለሁ አለችው። በምን አስፈራርተውሽ ነው ሲላትም ፍኖት ምንም አላደረገችም። ለዳግም ብላ ነው እንጂ አድርግ ያለው ያለችው። በፍጹም አለት። ከዛም እሽካል አይሆንም ሲላትም ራሴን አጠፋለሁ አባቢ ስትላቸው እሽ በቃ ብለው እንትን አሉላት። ፍኖት ወደ ቤት ተመለሰች። ዳግምን ደውለው ወደ ቤት አሁኑኑ ይዘሀትና አሉት አባትዮ ወደ ቤት ይዘን መጣ። ግን የፍኖት ስቃይ አሁን ይበልጥ ከባድ ዋጋ ትከፍላለች። ከዛም ሳሎን ቁጭ ብለው እያለ አባቤ፣ እኔስ ልጅቷ ምን አደርጋችኋል ነው? አሁን ውሃ፣ አሁን እሳት የሚያደርጋት በምን አስፈራርታችኋል ነው? አለ አባትዮ። አረ ምንም አላደረግንም አለች ፍኖት። ዳግምም አባቢ፣ እኔ በስራዬ ነው፣ ፍኖት ምንም አላጠፋችም አለ ዝም በል ቀጣፊ! እንዴት እህትህ ላይ እንደዚህ ታደርጋለህ? ምን ብታደርጓት ነው አሁን እንድትመጡ የፈለገችው? አለ ከዛም፣ ፍኖት ምንም ጋሼ አለች ፍኖት እንድትዋሽኝ ልትዋሽ እንዳትሞክሬ ሲሏትም፣ አረ በፍጹም እኔ አልዋሽዎትም እውነቴን ነው አለች። አሁን ሁላችሁንም እፊቴ ማየት አልፈልግም ውጡልኝ አላባትየው ከዛም እሽ ብለው ሁለታቸውም ታባትየው ፊት ሄደው፣ ዳግብም ክላሱ ገባ። ፍኖትም ኢደን አለችበት ክላስ ገባች። ኤደን አውሬ ሆና ጠበቀቻት። ፍኖት አንገቷን አቀረቀረች። በሌለችበት እየተሰቃየች ትገኛለች። ሚስኪን ወይ ዳግም በእርግጥ ጓደኛውን ሲያማክረው ኤደንን እኔ ላማክራት ሲለውም ከአቅሜ በላይ ከሆነ እኔ ራሴ እደውልልሃለሁ፣ መተ ታማክረ ታማክራታለ ግን ደግሞ ትሰርበሃለች አለው። ለጓደኛ ምንም ቢሆን እችላለሁ አለ ዳዊት። ከዛም ዳግም ሄዶ ሲያናግራትም እሷም አንተ አሽቃዋጭ ገና ዋጋዋን እሰጣታለሁ፣ ውጣ ከዚህ ብላ አለዛ ላባ ቢደውዬ እያስፈራራኝ ነው ብዬ እነግረዋለሁ ስትለውም ዳግም ከቤት ወጣ። በጣም ያሳዝናል። ፍኖት በሁለቱም በሌለችበት ግን ዋጋ ትከፍላለች። ዳግም ለፍኖት እንደሚያፈቅራት ገለጸላት። ይህ ሁሉ ባንቺ ምክንያት ነው የሚሆነው አላት። ፍኖትና ኢዲን ተፋጠው ቀሩ። እንዴት ይሄ ሊሆን ይችላል? በማለትም ፍኖት ደምን ባለቀሰች። ቻናልን ሰብስክራይብ እያረጋ